እኔ እራሱ ቁርአን አነብ ምናምን ፈልጊ ይቅርብኝ እና ሰምቼ በቀርስ በዛው ማለት ነው። አዎ በጣም ይስባል፣ ግን በቃ በጣም ተፈታተነኝ ምናምን ነገር። ከዛ በቃ ጭራሽ ኧረ እናቴ ይቅርብን፣ ይቅርብን፣ አያስፈልግም። በጣም መንፈሱ ከባድ ነው። የምር እኔ እራሱ አሁን አንድ ስለ ነቢዩ መሐመድ ታሪክ የሚያወራ መጽሐፍ አለና ገዛ ሆኝ ነው ለአነብ ፈልጊ ሳስበው ልተው፣ በዛው ሰምቼ በቀርስ

እኔ በዚህ መንገድ ስላለፍኩ ነው እኮ አለ ግ ቁርአን አለኝ፣ እግዚአብሔርን ቆይ ላሳያችሁ። እንደውም እኔ በአንዴ ነው ያልኩት፣ በአንዴ ነው እንደሰጠሁት ምናምን ነገርኩት ማለት ነው። አሁን ግን ትችዋለሁ እንዴ! በጣም ነው ያሰቃየኝ። እናቴ አንቺ ድረም ቁርአን የሚሰበብ ሆኖ ነው። በነገራችሁ ሰላም እንዴት ናት? ናፍቃታለሁ። ሴና ከወጣሽ ናት እኔ

በቃ የምንልበል ሃይማኖት ለመቀየር ምናምን አሰበ። ግን ጀስት የልቤ ጓደኛ ስለነበረኝ ስለነበረ፣ በኋላ ግን ቆይፈው ምናምን አክቹዋሊ በኋላ ሙስሊም ከሆነ በኋላ ቶ ሙስሊም ስለምናሆነም እና ዝም ብሎ ጀስት ሃይማኖት የለሽ ምናምን ሆነ እና ሲነግረኝ፣ አንዳንዴ ሰው ዝም ብሎ ቅድስና ሆነ ውስጡን ቅድስና ሆና አናውቅም። ከላይ ያለውን አንባቢ ነው ቀሳለው ምናምን ላለን እንጂ ውስጥ ላይ የሚያደርገውን ነገር አናቅምት ቢሆንስ እና ልጁ በኋላ ያለኝ ምንድን ነው ጀስት ሴቶች ተመችቶ ነው ያለ ቀይ መች አሉ ምናምን ያለ ሌላ ምንም እን አስተምሮት ስልምናሞች ቁርአን አሁን አዲስ ቅርብ ጊዜ ታተሙ ሶሪ ማለት ስልምና ሲጀምር የአረብ ፖለቲካ እሱ እዛ ገብቶ ሲያወራ ሻህዳ ምናምን ሲይዝ በጣም ነው ያለቀስኩት። እኛ የምር ማለት ነው ማለት ሻህዳ መያዝ ማለት ክርስቶስ አምላክ አይደለም ብሎ መካድ ነው። ስለዚህ እንዴት ነው ያን የሚወደውን ጌታ የሚክደው? ብዬ በጣም ነው ያለቀስኩት። የምር ማለት ነው ለመጀመሪያ ጊዜ ሰው ሻሃዳ ሲይዝ ያለቀስኩበት ልጅ ቢኖር ጉዳይ ወይኔ የበላቸው ወይኔ በላቸው ካለው አቋም አንጻር እንዴ እኔን ከጥፋት ነሽ፣ ልክ አይደለሽም ብሎ ከጥፋት ጎዳና መልሶ የኔን ነፍስ አድኖ እንዴት ነው የራሱን ነፍስ የሚያጠፋው ብዬ ነው ያለቀስኩት። የኔን ነፍስ ያዳናት እሱ ነው። ስለዚህ የኔን ነፍስ አድኖ እንዴት ነው እሱ የራሱን ነፍስ የሚያጠፋው እንዴት ሊሆን ይችላል? የእኛን ነፍስ አድኖ እንዴት ነው እሱ የራሱን ነፍስ ሊያጠፋ የሚችለው? ገባችሁ? ያ ነገር ነው። እና በጣም ነው ያዘንኩት። በጣም ማታ በጣም አሞኝ ነበረ። ማርያም ምን አሞኝ ስላቸው ቀሊን አይደለም። በጣም አሞኝ በጣም ራስ እኔ እንትን ካለቀስኩኝ ራሴን ያመኛል እና አልቅሼ ምናምን በቃ በጣም ራሴን አሞኝ። በጣም ታመሜ ተኝቼ ቀኑም ሙሉ ተኝቼ ነው ራሱ። ያልኩት ስራ ራሱ አልገባው የሚገርማችሁ፣ በቃ በጣም ደብሮኝ ማለት ነው እና የክፉ ቀን የሆነላችሁ ሰው ስለማይረሳ ነው። የክፉ ቀኔ ስለሆነ አልረሳውም። በክፉ ቀን ቢያንስ ትክክለኛውን መንገድ ነፍሴን ከጥፋት ጎዳና መልሶታል ብዬ የማምን ሰው ነኝና የኔን ነፍስ አድኖ የራሱን ነፍስ ሲያጠፋ ደግሞ ያሳዝናል በጣም ግን እኮ ቃልዬ ላይ አይ አትሳደቡ፣ እሺ ክርስቲያን። በነገራችን ላይ አትሳደቡ፣ እንዳትሰድቡት እሱን ምንም ነገር መቶ እንኳን ላይቭ ገብቶ ከአሁን በኋላ ንጽጽር ቢጀምር ክርስቲያን ወንድሞች አደራ እንዳትሳደቡ፣ እሺ። ምንም ካፋችሁ ክፍ ቃል እንዳይወጣ። መቶ እንኳን ንጽጽር ቤቱ ቤት ከፍቶ፣ አይ እኔ እንኳ ብዙ አሳብ የለኝም። ግን እኔ ለማለት የፈለግኩት ምንድነው፣ ቃልዬ ሰው እኮ በቃ በፈለገው መንገድ መሄድ ይችላል እና ያ በቃ መቶ ነው እንግዲህ፣ መንገዱን ጨርቅ ያገለ ብለስቲ ሶስት ማለክ ነች። ግን አይ አንዳንዴ የሆነ ቦታ መሰጫቸው ሰዎች ያሉ ገባ እኔ ያነገርኩሽ እኮ ሰው ሲሰልም ምናምን ምንም አይመስለኝም ቦታ የለኝ። ግን እንደዚህ ቦታ የምሰጣቸው ሰዎች እንዲ እነዚህ እኮ መምህሮች ናቸው። እንግዲህ የኔን ነፍሴ ያዳናት ስልሽ ሊገባሽ ይችላል። ማለት የኔን ነፍሴ አዳናት ማለት በፊት እንደዛ ቤት ልጅ አልነበርኩኝ እኔም፣ ጎደነሱ የተጠገው ነበር ና እሱ ነበረ ቤት ገብቶ ጥብቅና ቆሞ የሚከራከርልኝ ሰው። የሚገርምሽ ማንም አይገባም ነበረ እኔ ቤት። ሲሆን የሚገርምሽ ነገር ና ማንም ሰው ማለት ነው ማንም ሰው ማንም ሰው እና እሱ ነበረ ገብቶ እንትን የሚለው ጥብቅና ቆሞ የሚከራከረው ምናምን ነገር ና እንደዛ አስተምሮ አስተምሮ የኔን ነፍስ አድኖ እንዴት ነው የራሱን ነፍስ የሚያጠፋው? እኔን አድነኝ እሱ ወዴት ነው የሚሄደው? ገብሽ ያ ነገር ነው እኔ ያልተዋጠልኝ ቃልዬ ምን መሰለሽ፣ ላይ አሁን ቁርአን ቁርአንን ካነበብሽው ማለት ነው፣ የሆነ በቃ እንዴት አታቶ እጂ አለ አይደል፣ አንባቢ ነው ምናምን ነገር እና ለዛ ነው መሰለኝ እንትን ያለው። እኔ ብቻ እኔ ምንም ማለት አስለኝ። አይ እኔ እንጃ አለ እሱማ። እንደዛ አለ ቁርአንን ስላነበብኩ ነው። ማታ ማታ በተረጋገመ መንፈስ ማመን አለ። አላቅም እንግዲህ፣ የሰዎችን ውስጥ ስለማናውቅ እንግዲህ፣ የውረት ይሄ ልጅ ቁርአንን ሲያነብ መልካም ነገር ተሰምቶት ነው ወይ የሚለው አላቅም፣ ውስጡን ስለማለቅ እንዲህ ነው ብዬ ሰዎቹን ውስጥ አልናገርም እና ሴኑ ሴና ስታሽካብት ነው። አሽካ ስታሽካብት ነው እኔ በራሴ ስለማውቀው። አይ በራሴ ስላየሁት ነው እኮ ማለት እንትኑም ስታነቢ ደስ ይልሻል ማለት ነው የሆነ እና ልጁ ደግሞ ያው በጣም አንባቢ ነው ምናምን ነገር ከባድ ነው። ለማንኛውም ያው እንግዲህ መንፈስ ነው። መንፈሱ ይጠናወጥሻል። ሰው ይሰብሻል። በነገራችን ላይ ቀላል እንደ ቀላል እራሱ እኮ ወደ ግራ ወደ ቀኝ ነው የሚያመጣሽ። እና እንግዲህ በነገራችን ላይ እኔ ለመጀመሪያ ማለት በህይወቴ ሁለት ሰዎች ሲሰልሙ ብቻ የተሰማኝ ስሜት እኮ ወደ ማለት አንዴ የዛሬ አራት አመት ምናምን ጓደኛዬ በጣም መወዳት ጓደኛዬ አብሮ አደጊ ከልጅነታችን ጀምር አንድ ላይ ያደግ ነው እና እሷ ሙስሊም ስትሆን ያለቀስኩት፣ ጌታ እኔ ደርሰው ሲሞት እራሱ እንደዛ የሚለቀስ አይመስለኝ፣ ምር ማለት ነው እና ያ ስሜት ነው ዛሬም የተሰማኝ። ማርያምን እኔ ሰዎች እንደዚህ ጓደኞች ሰለምት ጓደኞች አሉኝ ምናምን፣ ምንም አይመስለኝ ሲጀምር ሰለም ምናምን ሲሉ ሁላ ማለት ነው ቁባማ ይስጠኝ ማደለም ላለቀስላቸው ምናምን ምላቸው ዘመድ ምናምን አሉኝ ምንም የማይመስሉኝ ሙስሊሞች አለ አደለ? የሆነ እንደዚህ ምናምን የምንጨነቅላቸውን ሰዎች አደለም፣ በቃ ምንም አይመስለኝም። ግን ጓደኛ የዛሬ አራት አምስት ሰልም የተሰማኝ ስሜት እና አሁን እሱ ሲ ሰልም የተሰማኝ ስሜት ስ መቼም ተሰምቶኝ አያውቅም፣ ለሁለቱ ማለት ነው። እና በተለይ እኔ የሚያውቁ ሰዎች ሲሄዱ ነው ሰው በጣም ጎበዝ ልጅ ነበረች። አዋቂ ማለት እኔ ሰንበትሪ ስንማሩላ አንድ ላይ ነው የተማርን ነው ምናምን ነገር እና ከሀገርም ስንወጣ አብረን የወጣ ነው እና እዚህ መታ ምናምን እሷ እንትን ስትል አልጠበቅኳትም። በቃ ማለት ለክርስትና ያላት ፍቅር፣ አቋም ምናምን በጣም ደስ ይለኝ ነበር። ጎበዝ ልጅ ነበረች፣ እኛን የምትመክር፣ እኛን የምትቆጣ እና በቃ ብዙ ጊዜ የሚመክሩኝ ሰዎች፣ የሚቆጡኝ ሰዎች ወዳልሆነ ቦታ ሳያቸውን ይወጣ ነው ማዝ ነው።